ከሽፍርና ለሙስሊም አሰብና ምጽዋን ብዙ ብዙ አገር ኢትዮጵያ በሙሉ ሰዋውሬ ሰንክላሰስክ በማመላለስ የሻቢያና የወያኔ ጦር ሰራዊቱ በሙሉ ተሰልፌ ብዙ ቦታ ላይ ይህ ተነግሮ በማያውቀው ሁኔታ ሰላሳ አንድ ዓመት ሙሉ አገልግዬ ደርግ 17 ዓመት የኃይለ ስላሴ ኃይለ ስላሴ በአካል የተገናኛችሁበት አጋጣሚ ነበር አዎ በ63 ዓመ ምት እኛ ጅጅጋ መጠን በአውሮፕላን ተቀብለው ወደ እንደውም ዳቦ ሰርተውናል ለወደፊት ዳቦ ተብራ ምሳሌ አርገው እርግጥ አሁን ጦርነት የሚባለው ነገር ከፍተኛ ጦርነት የገጠመኝ ደጎበ ወረዳ ውስጥ ባህሊና ሰገራዶ ላይ ኦጋዴን የሶማሊያ ግዛት ነው። ደጎበ ወረዳ ውስጥ ነው። ባሌና ሰገራዶ ብዙ ጦርነት ግኛ ሶስተኛ ፓራ ኮማንዶ ኮማንዶ ብርጌድና መቶ ሶስተኛ ብርጌድ ሚሊሽያ ብርጌድ ለመቀኛችን ያን ጊዜ ከፍተኛ ጦርነት ውስጥ ብዙ ሰዎች ማልቆብናል። እነሱም ብዙ ሶስት ሶስት ሺ አምሳ አምስት ታንኮች ማርከን እነሱም በመጡበት ተመልሰው ብዙ ሰዎች ሞተብናል። ብዙ ወጣቶች ብዙ ወጣቶች ጎንደሬዎችና ወሎዎች ጠፋሎች ናቸው። ብዙ ወጣቶ ገና ተማሪ ወጣቶች ነበሩ። ወሎች ናቸው ብዙዎቹ ወል ጎንደሬዎችና ጎጃሚዎች ነበሩ። ሹፍርና ጊዜ አስራ ሰባት አመሳ ሹፍር ያለው በአስራ ሰባት ሹፍርና አገልግሎት መረሱት ገጠመኛለ። ከመኪና ጋር በተያዘ ምን አይነት መኪና ነበረ የሚይዙት? ያላስኩት መኪና የለም እኔ ሬዮ ጀምስ፣ የአሜሪካን መኪናዎች አሉ፣ ኮሪያ መኪናዎች አሉ፣ አይፋ ሮራል፣ ሬዮ ጀምስ፣ ፊያት። እኔ ያላስኩት መኪና የለም። ኢትዮጵያ የገባው ብዙ ጅቦችም ስልኳርቶሮችም ብዙ ነገሮችን የተለያየ ታንኮችም ብዙ ሞክር ያለው የታንክ መኪና ይዙ ነበረ። የታንክ መኪና ይዛለ መድፍን ኮስትቻለው። ወደ አሰብ ይመላለሱ ነበረ እና እንግዲህ አሁን ለማስመለስ የኢትዮጵያ መንግስት እየጣረ ነው። በዛን ሰዓት እንቅስቃሴው እንዴት ነበረ? ወደብ ላይ ብዙ እቃ ይመጣ ነበረ። እንዴት ነው? የባህር ኃይሉን እንዴት ነው? አይተውት ያውቃሉ? ባህር ኃይሉ በእጅ ነበረ። ሁሉ መርከቦችን ይመጣሉ፣ የተለያየ የጀርመን፣ የአሜሪካን የሁሉም መንገዶች ይመላለሳሉ። ሲመላለሱ ወር ይደርሳሉ፣ ሁለት ወር ይደርሳሉ ሲጩሁ ተሰልፈው ይኖራሉ። ወደቡ ታሪክ ነው። ብታየው ወደቡ ታሪክ ነው። ወደቡ በዛን ስራ ጀምሮ ነበር። ስራ በደንብ ይሰራ ነበር። የኢትዮጵያ ነበር ታሪኩ በሙሉ። አንጀቴን የሚያቃጥለኝ እስካሁን ድረስ የኢትዮጵያ ወደቦችም ምጽዋና አሰብ ወደባችን በመወሰዳችን ብታነቅ ይሻለ ነበር። ሁሉ ነገር የምንፈስበት ሁሉ ነገር የምገኝበት ሁሉ ነገር በዛ በነፃ ነበር የሚሰጠን። እኛ በቃ መኪና እየገባን ወደቡ ላይ መርከቡ ላይ ራስ ገብተን ነው ወደ አንዱ። መኪና አንድ መርከብ አምሳ መኪና መቶ መኪና ይጭኖ የሚመጣል መንገድ ተዘግቶብን እስካሁን ድረስ መቆየታችንም በጣም የኢትዮጵያ ጭራሽን ኢትዮጵያ የሚባለው መጥፋት ነበረባት እንጂ አሰብን መልቀቅ ያልነበረብንም እያልኩ እስካሁን ድረስ እናድዳለሁ፣ እስካሁን ድረስ ጽያለሁ። ያለ ወደብ ያለ ወደብ ያለ መንገድ የኢትዮጵያ ህዝብ ጎሮሮ ተዘግቷል። ሳያቀ እኔ ሊልማ እባላለሁ። መጀመሪያ ጊዜ እኔ እንኳን የሰለጠንኩት በመንሽር በረጅም መንሽር ነበር። ሁሉ የኔ ያልያዝኩት መሳሪያ የለም፣ ያልሞቀ አስተኮስኩም መሳሪያ የለም፣ ያልተማመርኩበትም መሳሪያ የለም። ጦርነት ነው፣ ወደ ኋላ አስገረን። አደራ የኢትዮጵያ ህዝብ፣ የኢትዮጵያ ወጣቶች ጦርነትን ጥታችሁ በሰላም አገራችሁ አመጽጉ አገራችሁ እንዳቦ ወንድ ልንበላ አድርጉ። ኢትዮጵያ ህዝብ የኢትዮጵያ ህዝብ ወደብን ከሌለ አንድ አይኑ ጠፍቷል። አይን የሌለውን አገር ነው፣ አይን የሌለው በጨለማ ውስጥ ለመኖር ከመኖር ወደ መሞት ይሻላል። ወደብ ከማጣት የኢትዮጵያ ህዝብ ማለቅ አለበት፣ መልቀቅ ኢትዮጵያ የሚባል ስም መጥፋት አለበት። ወደብ ከሌለን መኖር የለብንም። እንዴትን መኖር ሰው በዛ በችግር ዘላለም አለም የትውልድ ትውልድ ለትውልድ የማይረሳ የማቅ ራብና የማረስ ጦርነት ከእንት የማወጥ ችግር ከመምጣት በኢትዮጵያ ተሰልፎ ማለቅ አለብን እንጂ ወደ መልቀቅ የለብንም። በዚህ አጋጣሚ እኛ የዩትዩብ ቻናል አለን እና በጣም ተመልካች ያለን ወደ አረብ ሀገር ያሉ ሴቶች ናቸው እና አረብ ሀገር ለሀገራቸው ሰርተው ለፍተው በዛውም ወጣትን ያበረታታሉ እና ዩትዩብ ላይ ሚዲያው ላይ ጥሩ ያበረታታሉና አስ ይመርቁልናል። ለአረብ ሀገር ሴቶች ለሀገራቸው እንዲያበቃቸው ጥሩ ትዳር እንዲገጥማቸው እዛ ለሚለፉትን እሺ፣ ይመርቁልና ባይ አገራችን ጥሩ ሀገር ለማገር ስለሆነች በጦርነቱ ስለም ደከየች ወደ አገር ወደ አረብ ሀገር ሄደው የምንክላትቱትን አገራችን ለምልሞ በልጽጎ ወደ ሀገራቸው መጥተው በሀገራቸው በተወለዱበት ቀዬ እንዲባረኩ እንዲያገቡ እንዲባዙ ያደረግልን እግዚአብሔር። ይህ አገራችን ንጹህ አገራችን በጦርነት ምክንያትና በራብ ችግር በስደት ስላሉ አገራችን መጥተውን ለማየት አገራቸው መጥተውን ለማየት ያብቃቸው። ኢትዮጵያ አምላክ ይጠብቃቸው፣ ከፍ ከፍም ያርጋቸው፣ ያሰቡትን ይምላላቸው። እኛም ኢትዮጵያችን ሰላም የሀይሌ ፋን ቤተሰቦች እንደምናላችሁ እንደምንቆያችሁ እኛ ያለን ፈጣሪ የተመሰገን ይሁን በሀይሚ ጉዳይ ወደ ገጠር ገብተን እንደተደበቅን ይታወቃል ና እንግዲህ እዛው ሰፈራ ዞር ዞር ስንል ከ31 አመት በላይ ሀገራቸውን ያገለገሉ ወታደር የነበሩ ለ17 አመት በሹፍርና የመድፍ መኪና ምንም በቃ ሁሉንም መኪና እስከ አራተኛ መንጃ ፍቃድ ያላቸው እድሜ ገፋ ያሉ አባት አግኝተን ነበርና እስቲ ታሪካቸውን አብረን ለምን አንጠይቃቸው? አለንና እንግዲህ በዛውም አብረን እንድንሰማው ወይም ታሪካቸውን አብረን እንድንካፈል ተስማማን። ና እንግዲህ አብረን እንሄዳለን ብለን አሰብን። ያው እንግዲህ ከኛ ጋር ቆዩ፣ ታተርፉበታላችሁ ብዬ አስባሉ። ባህ የሚ ጉዳይ ተደብቀን ባለንበት ታይም ላይ ትልልቅ ሰዎች የእድሜ ባለ ጸጎች አግኝተናል ና ስለ ኢትዮጵያ ታሪክ ያሳለፉት እና ለ ሰላሳ አንድ አመት የሚያክል ስለኢትዮጵያ የተዋጉ ያገለገሉ ሰዎች አግኝተናል እና እናንተም ከኛ ጋር ሆናችሁ ታሪኩን ብታዳምጡ ብዙ የምትሰሙት ነገር ብዙ የምታቁት ነገር አለ እና ብዙ ታተርፉበታላችሁ ብለን እናስባለን። እና ከኛ ጋር በመሆን ታሪኩን እንዳከታተሉ አመሰግናለን። መልካም ቆይታ። የትም እንዳትሄዱ፣ ታተርፉበታላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን እና በዚህ አጋጣሚ የአረብ ሀገር እህቶች እናስመርቃችኋለን መልካም ቆይታ። ደርግ ጊዜ ወታደር የሆኑ በኃይለስላሴ ስላሴ ጊዜም የዘመቱ ናቸውና እንግዲህ ዛሬ ትልቅ ሰውኑ ይዘንላቸው የመጣ ነውና የድሮውን አንዳንድ ነገር ይነግሩናል። በጣም ታሪካቸውን ለመስማት ጓግተናል እና አሪፍ ቆይታ እንደሚሆን ተስፋ እናደርጋለን። አሁን ያለ ነው ያው ገጠር አካባቢ ነው፣ ገጠር አካባቢ ባለንበት ሰዓት ላይ ያገኘ ነው የህይወት ታሪክ አለና እሱን ወደ እናንተ እንዲተላለፍ ፈልገን ነው መጀመሪያ ስላገኘሁት በጣም ደስ ብሎናል አባዬ በስንት አመተ ምህረት ተወለዱ እድገቱት የት ነበረ በ1930 አመተ ምህረት ተወለድኩኝ ከዚያም አካል መጠን ስደርስ ሚስት አግብቼ ውትድርና ውስጥ በ1954 አመተ ምህረት የሀገር መከላከያ ሰራዊት ወታደር ውስጥ ገባሁ። ከገባሁም በኋላ በ1956 ዓመተ ምህረት በጂናራ አማና ብሎና በጂናራ አበበ ገመዳ የሚመራው የሶስተኛ አንበሳ ክፍለ ጦር ስራቅ ኦጋዴን ውስጥ ወሮ በነበረበት ወሮ ሲያድ ባሬ ተወሮ በነበረበት ወሮ አገሪቱ ተወሮ በነበረበት ጊዜ

ከሀገር መከላከያ ሰራዊት ውስጥ ተሰልፌ ከሀገራችን ዳር ድንበር በማስወጣት ተሰላፊ ሆኛለሁ። ሁለተኛ በሽጠኝ መቶ ሰባ ሰባ በሽጠኝ መቶ ሰባ ዘጠኝ ዓመተ ምህረት ወራሪ ጦር ጓዴን ሁል በሙሉ ሲወር በግራችን በግራችን ወደ ሀገር ልቀቆ የተባለው የሞተው ሞቶ ቆሰለው የተማረከው ተማርኮ በግራችን ወደ ጅጅጋ ከመምጣት በቀብሪ በያ በኮል ወደ ጅጅጋ ደረስን። ከዛም ከጅጅጋ ስወረ ብዜ ሞቶ የተማረከው ተማርኮ እኛ በግራችን ቀብሪ በያ ደረስን። ከቀብሪ በያ ሰው ተቀብሎን ወደ ጅጅጋ ቀብረን ነፍሳችን እንድናል። ከዛም ሶስተኛ ፓራ ኮማንዶ ብርጌድ ውስጥ ተሰልፌ በሽልሌና በወዳይ እንደዚሁም በሽልሌና በወይ በሳንፊልና እንደም ከአለማያ በአለማያ ኮሌጅ በኩል ተሰልፈን የጠላትን ገፍተን በመከላከል ሶስት ወር ሙሉ ገግተን ስንንቱ ስንተዋበቅ በኋላ በሽጠ መቶ ሰባ አመተ ምህረት በጥሮር ጉባኤዎችን መጥተው ከጉባኤዎች ተደርበን። ከዛም ከጉባኤዎች ጋር ተሰልፈን ከሀገራችን የመጣው ዳር ድንበር በሙሉ ግማሽ ከፊል ኢትዮጵያ በሙሉ በወረረ ጊዜ ከነሱ ተሰልፈን ከሀገራችን ዳር ድንበር አስወጥተን። ከዛም ከአስወጣን በኋላም ጉባኤ ወደ ሀገራቸው ሲሄድ ዋርጠር ላይ ና ደጎብ ላይ ብዙ ውጊያ ላደረገን ካገደረገን በኋላ አገራችን ዳር ድንበር አስወጥተን ዳር ድንበራችን አስከበረን እስካሁን ድረስ ነበረን። ከዛም በኋላም ወደ ሹፍራ አለም ውስጥ ገባሁኝ። ከሹፍራለም ከሹፍራና አለም ውስጥ አሰብና ምጽዋን ብዙ አገር ሀገር የኢትዮጵያ በሙሉ ተዘዋውሬ ሰንቅና ትጥቅ በማመላለስ ከሀገራችን የነበረውን ሁሉ የሻቢያና የወያኔ ጦር ሰራዊቱ በሙሉ ተሰልፌ ብዙ ቦታ ላይ ተነግሮ በማያውቀው ሁኔታ ሰላሳ አንድ ዓመት ሙሉ አገልግዬ ለአሁን በህይወቴ በህይወቴ እስክዛ እስክዛ ደረሳለሁ። ብዙ ነገሮችን እኔ አሁን በቃል ተነግሮ የተሰለፍኩበትን ጦር ሜዳ ውስጥ ብዙ ብዙ ቦታዎች ብዙ ብዙ ቦታዎች ተሰልፌ እግዚአብሔር አምላክ ለዚህ አድርሶኝ እዚሁ በሰማንያ ስምንት ዓመቴ እዚህ ደርስ ያለው። ውትድርና ሲጀምሩ በግዳጅ ነበር ወይስ በፍላጎት ነበር? እኔ በፍላጎት ነው። አባቴም አያቴም ነፍጠኛ ነበሩ። በፍላጎት ብቻ ነው እንጂ ማንም ግዳጅ የሚባል ነገር አልነበረም በዚያን ጊዜ። እንዳውም ማመልከቻ ጽፌ ብዙ ስልጣን ማመልከቻ ጽፌ እኔ እንትን የተቀበሉት እንደ ለማለት ደን በድጋፍ ድጋፍ እንዲ ተጽፎልኝ የሄድኩት በጣም ጥሩ እሺ የደርግ ወታደር ነበሩ ማለት ነው የ ሀይለስላሴ ወታደር ነኝ ኦኬ ሀይለስላሴ ወታደር ከ በደርግ አስራ ሰባት አመት ሰርቻለሁ ደርግ 17 ዓመት የኃይለ ስላሴ 13 ዓመት 13 ዓመት በኃይለ ስላሴ ለደርግ ደግሞ 17 17 ዓመት አገልግያለሁ። ዛኔ ደርግ እርምጃ ለመውሰድ አልሞከረም። መጀመሪያ የኃይለ ስላሴ ስለነበራችሁ ደርግ ኃይለ ስላሴ ደርግ እኛንን አሁን መንግስቱ ኃይለማርያም እንትን ሲል እኛ ሶስተኛ አንበሳ ክፍል ጦር ነው የኃይለ ስላሴ የገለበጠው እኛንን የገለበጥ ነው የኋላ ቅር ሀገራችን ወደ ኋላ አስቀረ እና

ማለት ለትያ ባየ የኢትዮጵያ አንድነት ድርጅት የሚባል አለ ነበረ። ደርግ ነው ያቋቋመው? አይደለም፣ ደርግ ተቃዋሚ ነው ተቃዋሚ ፓርቲ ነው። ተቃዋሚ ፓርቲ ነው። ከዛም ብዙ ጊዜም ብዙ ጊዜ ከእነሱ ጋርም ተዋግተናል። የውስጥ የሀገር ውስጥ ብጥብጥ በሙሉ በእኔ ላይ ነው። አዲስ አደረስ ሺህ ሰራዊት እኔ ሶስተኛ አባራ ኮማንዶ ብርጌድ ለገዳዲ አሰልጥኝ ውርሶ ላይ ደግሞ አራት አመት አሰልጥኝ አለሁ። በስልጠና በኩል ከኃይለስላሴ በአካል የተገናኛችሁበት አጋጣሚ ነበር? አዎ በስልሳ ሶስት አመተ ምህረት ከእኛ ጅጅጋ በአውሮፕላን ተቀብለው ወደ እንደውም ዳቦ ሰጥተውናል። ለወደፊት ዳቦ ተወራ ምሳሌ አድርገው ዳቦ ወጪ ሰጥተውኛል። በአውሮፕላን ይወርዱ በደረጃ አለ የሚሞት ሰው አልነበሩም። የሚመ- የሚመ- ስልተን የሚለቁ ሰው አልነበሩም። ስላረጁ ብቻ አገራችን ወደፊትኛ በረሃ ስላልሆነ እስቲ ተሰበከ ተሰበከን እና ወደፊት አገራችን ከፍተኛ ደረጃ ይደርሳል። ይሄ ሰውዬ ጨምርዶ ይዞ ስልጣን አርጌቷል፣ ጠጭ ስልጣኑን መልቀቅ አለበት የሚለው ተነግሮን ነው እንደዚህ ያደረግ ነው። እሺ አሁን በውትድርና ጊዜ ማትረሱት አጋጣሚ ወይም ገጠመኝ ገጠሙት ገጠመኝ አለ? እኔ በርግጥ አሁን ጦርነት የሚባለው ነገር ከፍተኛ ጦርነት የገጠመኝ ደጎበ ወረዳ ውስጥ ባህሊና ሰገራዶ ላይ ኦጋዴን፣ ሶማሊያ ግዛት ነው ሶማሊያ ግዛት ነው። ሶማ ደጎብ ወረዳ ውስጥ ነው። ባህሌና ሰገራዶ ብዙ ጦርነት ግኛ ሶስተኛ ፓራኮማንዶ ኮማንዶ ብርጌድና መቶ ሶስተኛ ብርጌድ ሚሊሻ ብርጌድ አለበቀኛችን ያን ጊዜ ከፍተኛ ጦርነት ውስጥ ብዙ ሰዎች አልቆብናል። እነሱም ብዙ አምስት ታንኮች ማልከን እነሱም በመጡበት ተመለሰው ብዙ ሰዎች ሞተብናል። ብዙ ወጣቶች ብዙ ወጣቶች ጎንደሬዎች እና ወሎዎች ጠፋሮች ናቸው። ብዙ ወጣቶ ገና ተማሪ ወጣቶች ነበሩ። ወሎዎች ናቸው። ብዙዎቹ ጎንደሬዎችና ጎጃሚዎች ነበሩ ብ ብሬ ፈራሁ ሶስተኛ ፓራ ኮማንዶ ብርጌድ የሰለጠነው በጣም የተማሩ ናቸው። መንስዩ ምን ነበር የጸቡ? መንስዩ እኛንም እነሱ አገራችን ገብተው የኢትዮጵያ ጓደኝ በመሉ ገብተው እኛን ደግሞ የእነሱ አገር ገብተን ብድራችን እንከፈላለን በሚለ ደረጃ ነበር። አሳስባ ያለበት ወራቱ ገብተን ወደ ግድቡን ትምር መንገዱንም ከጌሳ ወደ ኦጋዴ እንትን መቃደስ የሚሰራው መንገድ ለመዝጋትና ሶማሌን ለማዳከም ነበር። ሲያድባሪ ለማዳከም እኛ የፈለግ ነው። ኢትዮጵያ የፈለገው ኢትዮጵያ የፈለገው ሲያድባሪ ፈላ አልዳከመው ተነዘሩ ጠፋ። በኋላ ጦርነቱን ማሸነፈ ማሸነፈ እንትን ብዙ ግዜ ስትንትን እናንተ ውጡ ተባለን። ከዚህ ውጡ መንግስት ለመለመ ውጡ በቃ ወደ ደቡብ እነሱ ጮኸ። የሶማሊያ መንግስት ወር ተወረርኩ ተወረርኩ ሲል ውጡ ተባልን። ወደ እንደገና ወደ ገላዲን ገባን። ከገላዲን ወደ ዋርደር ገባንና ና ገላዲን ይባላል። ጠረፍ ነው፣ የሶማሊያ ጠረፍ። የነሱ ነው፣ ግን የእኛ ነው። ደጎብና ገለጎብ ይነሱ የነሱ ነው። ደጎብ ነው። ባሊና ሰገራዶ የነሱ ነው። በጣም ከፍተኛ ጦርነት ያካሄድንበት ቦታ ነው። በኋላ በማን አሸናፊነት በማን ማሸናፊነት አላለቀ። እኛን የሶማሊያ መንግስት ለአለም መንግስት ያሰማ፣ ውጡ ተባልን ወጣል። ያለም በአለም መንግስት በኩል ወረሩን፣ ኢትዮጵያ ወረሩን ከሚወለው ስለዋሉ ውጡ ተባልን ወጣል። ከዚያ በኋላ ጦርነት የነበረው በጦርነቱ ፊትም ተጀምሯል። ወያኔና ሻዕቢያ ኢራቅ ኤርትራ፣ መንግስትና የትግራይ መንግስት እንትን ብለው ጦርነት ጀምረው ነበረ። ከዛ በኋላ በአምስት ቦታ ኢትዮጵያ ውስጥ ሶስት አምስት ቦታ ጦርነት የአባ የድ የሚባል ባትሎች ነበሩ። ከነሱ ጋር አምስት ቦታ እንትን ሲል በቃ ጦርነቱ በጣም ተራዘመ። ጦርነቱ ሲራዘም ጊዜም መንግስቱ ሀይለማርያም እንዲወድቅ ተደረገ ብዙ

ከዚያ ባኝ አውቀን ነው የለወጠ። አሁን ያያነቆቦ ነበርኩ። ያን ጊዜ ጦርና ስንቅና ስልቃ ማላለስ ነበር። ከዛም ወደዚ አገር ገባሁ። መለስ ላይ የቅድሞ ወታደር አያስፈልግም ብሎ ሲል እንደምንም ብዬ እግዚአብሔር አብጥቶኝ እዚህ ሀገር ቤት ገባሁኝ። በሹፍርና ጊዜው 17 ዓመት አሾፍር ያለሁ ሽፍር መኪና የአሜሪካን መኪናዎች አሉ፣ ኮሪያ መኪናዎች አሉ፣ አይፋ ወራል፣ ጀምስ፣ ፊያት ብዙ ነገሩ፣ ብዙ አይነት እኔ አልያዝኩት መኪና የለም። ኢትዮጵያ የገባው ብዙ ጅቦችም ስልኳ ኤርትሮኖችም ብዙ ነገሮችን በተለያየ ታንኮችም ብዙ ሞክር ያለው የታንክ መኪና ይዙ ነበረ። የታንክ መኪና ይዣለው መድፈን ኮትቻለው ብዙ ብዙ በብዙ ነበረ። ብዙ ጊዜ አንዱ ጊዜ አንድ ጊዜ ስጥቅና ብላለሻ አለው። አንድ ጊዜ ታንክ ኮትታለው መድፈ ኮትታለው ብዙ ነገሮች ያስራውት ነገር የለም። እሺ፣ በሰራዊት ውስጥ አግብተው ነበረ በዛን ሰዓት እኔ ያው ስለዚህ ሀገር ሲወልድ ሁለት ልጆች ወልጅ ወለጀ ነበረ። መጀመሪያ ልጆች እዚ ከባለቤቴ ጋር ነው። አሁም ሰባ አመቴ ነው። ከሷ ጋር ስላለች ስታቸው ሙጋዴ ድረስ ደረስ መጣለች እዚህም ትመጣለች እዚህ ምን መጣለሁ እኔ በቃ በማመላለስ ቤቷ አላቀቀችም። እኔ ደሞ አለቀኩም። የአባት አቴ ቅድማ ታ ስለሆነ በዚህ ኖር ያለው አሁን እግዚአብሔር ይመስገን ከውትድርና በፊት ነው ያገቡት ወይስ ከውትድርና በኋላ ነው? ተውድርና በፊት ነው ያገባሁት። አባቴ ነው ወደ አሰብ ይመላለሱ ነበረ። እና አሰብ አሁን ለማስመለስ የኢትዮጵያ መንግስት እየጣረ ነው። በዛን ሰዓት እንቅስቃሴው እንዴት ነበረ? ወደብ ላይ ብዙ እቃ ይመጣ ነበረ። እንዴት ነው የባህር ሀይሉን እንዴት ነው አይተው ያውቃሉ? ባህር ሀይሉ በነበረ ሁሉ መርከቦችን ይመጣሉ። የተለያየ ጀርመን፣ አሜሪካን የሁሉም መንገዶች ይመላለሳሉ። ሲመላለሱ ወር ይደርሳሉ ሁለት ወር ይደርሳሉ ሲሉ ጩሁ ተሰልፈው ይኖራሉ። ወደቡ ታሪክ ነው ብታየው፣ ወደቡ ታሪክ ነው። ወደቡ እዛን ስራ ጀምሩ ነበረ። ስራ በደንብ ይሰራ ነበር። የኢትዮጵያ ነበር ታሪኩ በሙሉ። የአንጀቴን የሚያቃጥለኝ እስካሁን ድረስ የኢትዮጵያ ወደቦችም ምጽዋና አሰብ ወደባችን በመወሰዳችን ብታነቅ ይሻለ ነበር። ሁሉ ነገር የምፈስበት፣ ሁሉ ነገር የምገኝበት፣ ሁሉ ነገር ያብብትል ልብስ ብትል አልባሳት ብትል ሁሉ ነገር፣ ሱካር ብትል ውስኪ ብትል ሁሉ ነገር በዛ እንትንበስ በነፃ ነበር የሚሰጠን። እኛ በቃ መኪና እየገባን ወደ ውላይ መርከቡ ላይ ራስ ገብተን ነው ወደ አንዱ መኪና አንድ መርከብ አምሳ መኪና መቶ መኪና ይጭኖ የሚመጣል። አለቀ ሲባል አንዱ ይቀጥላል። በዛ ወደ ውስጥ ይቀበላል። አሁን ደግሞ አለቀ ሲባል አሁንም ይወጣል። መኪና ስናወጣ ስናወጣ ስናወጣ በትልቅና ትጥቅ ጥይቶችን ሁሉ ነገር እያወጣን እያመላለስን ወደ አዲስ አበባ ወደ ናዝሬት ብዙ ብዙ ሳ እያሰረጨን ነበረ። እየሾፈራችሁ ይዛችሁ ትመጡ ነበር። በመርከቡ ላይ እየሾፈረት ነበር መናውጠ ነበረ። አውጥተን ሞቶራ ስስተን በመርከቡ ላይ እናወጣለን ሞ መልካ ዘረጋል እንደዚሁ ይሄ አንድ አጥር ነው። እንደዚህ ብቻ ራሱ መንገድ ይከፍታል። መንገዱ ከፍቶ በዛም በመርኩ ላይ አውጥተን ወደ አዲስ አበባ ወደ ናዜት እናመጣለን። ይ ወደ አሰብም እንትን ወደ ላላያነ ቆቦ አዳዲስ መኪና ያለ ሁሉ ተነጠይቱ ከነትጥቁ እና እና እንወስዳለን። በዛን ጊዜ ታሪክ የሰሩ በዛን ጊዜ ታሪክ የሰሩ ባህር ኃይሎች የምታቋቸው አሉ። ባህር ኃይል ሹፌሮች ዋሲ ሆነ ነበሩ። በዛ የመርከብ ኃላፊ አሁን ዋሲ ሆነ ይባላሉ። እራስ ጫቸው አለ። የመርከኛ የኛ ኃላፊ ጎንደሬ ሞተ። እሱም ጎንደሬ ነበረ። ማን ይባላል? አላስታወሰውም ሰሙ ስፋን እንዴት ያለ ሰው ነበር። ገደሉት፣ በዛው እዛው ገደሉት፣ እዛው ገደሉት። አሰብ ላይ የኤርትራ መንግስት ነው የገደሉ። የኤርትራ መንግስት ይሁን መኪና ተገልብጦ ነው ይመስለኛል። አዲስ መኪና እንትን ብሎ መኪና ተገልብጦበት ነው ይመጣ የባህር ኃይል ኃላፊ ነበረ። የኛ የኛ የኢትዮጵያ ሰራዊት የመከላከያ ሰራዊት ኃላፊ ነበረ። ይዛ የሚቀበለው መኪናዎችን፣ የሚቀበል ጥይቶችን፣ የሚቀበል ስክነ ትጥቅን የሚቀበል ተቀብሎ ክኛ ሾፌሮችን ወደ አስራአምስት ሾፌሮች አለን እናመጣልን፣ ይወስዳለን። ከዚህ ደግሞ ወደ ምጽዋ የሚሄደው ደግሞ በዚህ ሲዘጋ በምጽዋ ወደ ባህር ለባህር ወደ ምጽዋ የሚሄደውን